እንደ ማህበር በቤተክርስቲያን ደረጃም ሊሆን ይችላል፣ በቤተሰብም ደረጃ ሊሆን ይችላል፣ በግለሰብም ደረጃ ሊሆን ይችላል። እንዴት ይከፈላል? እንዴት ይጠናል? በመጀመሪያ መጽሐፍ ቅዱስ ራሱ በትልቁ በሁለት ክፍል ይከፈላል አይደለም። አዲስ ኪዳንና ብሉይ ኪዳን ተብሎ ይከፈላል። ከዛ በኋላ ግን ብሉይ ኪዳን አራት የሆኑ ክፍሎች አሉት፦ የህግ መጽሐፍ፣ የታሪክ መጽሐፍ፣ መዝሙር እና የጥበብ የቅኔ መጽሐፍ፣ አራተኛው ደግሞ የትንቢት መጽሐፍ እንደ ክፍፍላቸው እንደ ኦርደራቸው ነው፣ ቢጠኑ መልካም ሆነ። መጽሐፍ ቅዱስ ከየት መጀመር እንዳለብን መጀመሪያ መታወቅ አለበት። ከዛ በኋላ ቢያንስ አንዱ ምዕራፍ ካልገባ ቀጥሎ ያለው ምዕራፍ ሊገባ ስለሚችል ወደፊት እና ወደ ኋላ ማለት ነው። መጽሐፍ ቅዱስን እንዴት ማጥናት እንደሚገባ የሚያግዙ መጽሐፍቶች አሉ። እነሱን ቁጭ ብሎ አጥንቶ ወደ መጽሐፍ መግባት አሊያም ደግሞ አካባቢያችን ያሉ ወንጌል የሚያገለግሉ ጌታን የሚያሳዩን ወንድሞች ጋር ደግሞ ቀርቦ ስለዚህ ነገር እንዴት እናጥና የሚለውን ትምህርት ማግኘት ይቻላል። ያስባል።